የሃበሻ ጀብዱ ተጻፈ በአዶልፍ ፓርለሳክ። ተርጓሚ ተጫነ ጆብሬ መኮንን። አሳታሚ አዲስ አበባ ዩኒቨርሲቲ ፕሬስ። ተራኪ ቲዲ ሀምራዊት። መግቢያ ትንሽ ስለ ደራሲው፣ የቼክ ሪፐብሊክ ተወላጅ የሆኑት ክቡር ኢንጂነር አዶልፍ ፓርለሳክ በ07041908 እንደ አውሮፓውያን አቆጣጠር በድሮዋ በቼኮስላቫኪያ ብሩኖ በምትባል ከተማ ተወለዱ። በ18 ዓመታቸው በብሩኖ ከተማ የሁለተኛ ደረጃ ትምህርታቸውን አጠናቀው በመቀጠል ከቪሶካ ሸኮላ ኢኮኖሚስካ ዩኒቨርሲቲ የኤሌክትሮ ቴክኒካል ፋክሊቲ በኢንጂነርነት ተመርቀዋል። ቆየት ብሎም ከፕራግ ዩኒቨርሲቲ ኢኮኖሚክ ፋክሊቲ በድግሪ ተመርቀዋል። አዶልፍ ፓርለሳ ገና በ14 ዓመት ዕድሜያቸው በብስክሌት የቼኮዝሎቫኪያን አዋሳኝ ሀገሮች ማለትም ኦስትሪያ ነምሳ ማለት ነው ሃንጋሪ ሮሜንያ ፖላንድና ጀርመንን ጎብኝተዋል በ17 ዓመታቸው ደግሞ ጣሊያንንና ሳማሪኖን የመጎብኘቱ እድል ገጥሟቸዋል በ1926 ዓ ም ከጓደኛቸው ከአሊዮስ ፓላ ጋር ወደ ባልካን ሀገሮች በመውረድ ዩጎዝላቪያን፣ አልቤኒያን፣ ግሪክን፣ ቱርክንና ሮሜኒያን ጎብኝተዋል። ገና በ19 ዓመታቸው በአንድ ሊዮትሬስቲኖ በምትባል የጣሊያን መርከብ ላይ እንደ መርከበኛ ተቀጥረው ሩሲያን፣ ፍልስጤምን ፓላስታይን ማለት ነው ግብፅንና ሌሎች ሀገሮችንም ጎብኝተው ወደ ሀገራቸው ቼኮዝሎቫኪያ ከተመለሱና ከጓደኛቸው ከአሊዮስ ባላ ጋር ለሌላ አዲስ ጉዞ ጥቂት ከተዘጋጁ በኋላ የጉዞ መስመራቸውን ወደ አረብ አገሮችና አፍሪካ አዙረው በርካታ የአረብ ሀገሮችን ጎበኙ። ከዚያም ወደ ግብፅ በመመለስ የአባይን ወንዝ ተከትለው በሱዳን በኩል አድርገው ወደ ኢትዮጵያ ከገቡ በኋላ በሰሜን ኢትዮጵያ ረዘም ላለ ጊዜ ሲዘዋወሩ ቆይተው ወደ ኤርትራ ተመለሱ። በኋላም ቀይ ባህርን ተሻግረው ወደ ሰሜን የመን ገብተዋል። ከሰሜን የመን በፈረስና በግመል ሰነአ ገብተው ከሰነአ በመርከብ በቀይ ባህር ያሉ ብዙ ደሴቶችን ሲጎበኙ ቆይተው በመጨረሻ በየመኑ ንጉሥ እንግድነት አደን ወይም ኤደን ሰነባብተው ከኤደን ወደ ሀገራቸው ወደ ቼኮስሎቫኪያ ተመልሰዋል። አዶልፍ ፓርለሳክ ጉዟቸውን ቀጥለው ሩቅ ምስራቅን፣ ቻይናን፣ ታይዋንንና ጃፓን ደሴቶችን፣ የአፍሪካ ደሴቶችን ጨምሮ ጎብኝተዋል። ደረጃ በደረጃም አስራ ሁለት የዓለም ቋንቋዎችን መናገር ችለዋል። ከሁለተኛው የዓለም ጦርነት በኋላ በርካታ የትርጉም ስራዎችን ሰርተዋል። ለጥቂት ዓመታትም ለቼኮስሎቫኪያ አውቶ ክለብ ካምፓኒ ሰርተዋል። ለዚሁም ድርጅት መጽሐፍ ጽፈዋል። አዶልፍ ፓርለሳክ በ1935 ዓ ም ወደ ኢትዮጵያ ተመልሰው በንጉሠ ነገሥቱ ፊት ቀርበው ትልቅ የሚባለውን የኢትዮጵያን መኮንንነት ማዕረግ ተሸለሙ። ከዚያም በካፒቴን ማዕረግ በጣሊያን ወረራ ጊዜ በ1935 እና 1936 እንደ አውሮፓውያን አቆጣጠር በወቅቱ የሰሜኑ ጦር ጠቅላይ አዛዥ ከነበሩት ከራስካሳ ኃይሉ የሰላሌው ወታደራዊ አማካሪና በመቶ ሺዎች ከሚቆጠሩ ጀግኖች የኢትዮጵያ ልጆች ጎን ሆነው እስከ አፍንጫው ታጥቆ የመጣውን ወራሪውን የመሰሎኒ ጦር እስከ መጨረሻዋ ቀን ድረስ የታገሉና ያታገሉ ታላቅ ጀግና የጦር መኮንን ነበሩ። እኚህ ጀግና ሰው በታላቅ ጀግንነትና ወደር በማይገኝለት የሀገር ፍቅርና ወኔ የእናት ሀገር ፍቅሩን በደሙ ለከፈለው ለዚያ ጦር የታሪክ ገድል አብሽካ ኦዴሳ የሀበሻ ጀብዱ የተባለውን እውነተኛ የታሪክ ማስታወሻ ጽፈው ታህሳስ አንድ ቀን 1981 ዓ በቼኮስላቫኪያ ዋና ከተማ ፕራግ አርፈዋል ወይም አልፈዋል። በመሆኑም ይህንን ከሰባ ዓመታት በላይ ያለፈውን እውነተኛውን የአያቶቻችንንና ቅድመ አያቶቻችንን ታሪክ ለታሪክ ተመራማሪዎች፣ ለተማሪዎችና ለአንባብያን ወደ አማርኛ ተርጉሞ ማቅረቡ ተገቢ መስሎ ስለታየኝ የዚያን ትውልድ የእናት ሀገር ፍቅርና እውነተኛ ታሪክ እንደሚከተለው ለማቅረብ ሞክሬያለሁ። ትንሽ ስለ መጽሐፉ ቼኮዝላቫክ የኢትዮጵያ ንጉሠ ነገሥት ወታደር ብሎ የሚጀምረው የአዶልፍ ፓርለሳክ የሀበሻ ጀብዱ መጽሐፍ ለመጀመሪያ ጊዜ በቼኮስሎቫኪያ የታተመው እንደ አውሮፓውያን አቆጣጠር 1948 ዓ ም ሲሆን ለሁለተኛ ጊዜ ይዘቱ እጅጉን በጣም አጥሮ በብዛት የታተመው ግን በ1989 ዓ ም ነው። ይህንኑ በ1989 ዓ ም በብዛት የታተመውን የሀበሻ ጀብዱ መጽሐፍ እኔም ገና የቼክ ቋንቋ ትምህርት አጠናቅቄ በቻርለስ ዩኒቨርሲቲ የሕግ ፋክልቲ ተማሪ በነበርኩበት ጊዜ ነበር እንደ አብዛኛው ኢትዮጵያዊ ሁሉ ገዝቼ በመጽሐፍ መደርደሪያ ላይ ያኖርኩት። ምናልባትም ያጋጣሚ ነገር ሊሆን ይችላል። ምናልባትም ጊዜ ከማጣት ሊሆን ይችላል። ብቻ ይሄን መጽሐፍ ገዝቼ በቅጡ ሳላነበው እንዲሁ እንደተቀመጠ ብዙ ዓመታት ተቆጠሩ። ከዓመታት በኋላ በአንድ ኮንፈረንስ ላይ ስለ ጣሊያን ወረራ ጥንታዊ ጽሑፍ እንዳቀርብ ተጠየቅኩና ለዚሁ ሥራ በየቤተ መጽሐፍቱ እየተመላለስኩ በወቅቱ የተጻፉ ጋዜጦችን ሳይቀር እያነበብኩ ብዘጋጅም ለራሴ ባለመርካቴ እንዲሁ በኢንተርኔት የተጻፉ ነገሮችን ባገኝ እያልኩ በፍለጋዬ የገፋሁበት፣ ይሁንና ለዚያ በርካታ የታሪክ ተመራማሪዎች ለሚሰበሰቡበት ኮንፈረንስ ግን በቂ መረጃዎችን ያገኘሁ አልመስል እያለኝ ተቸግሬ የተቀመጥኩ፣ ምንም እንኳን በአንድ ወቅት አዲስ አበባ ዩኒቨርሲቲ የኢትዮጵያን ታሪክ ለሁለት ሚኒስተር የተማርኩ ቢሆንም ያ ውሱን እውቀት ለኮንፈረንሱ ዝግጅት ብዙም ሳይረዳኝ እንዲሁ መላው ጠፍቶኝ እቤቴ እንደተቀመጥኩ ያችን ከጥቂት ዓመታት በፊት ገዝቼ በመጽሐፍ መደርደሪያ ላይ አቧራ የጠገበችውን የአዶልፍ ፓርለሳክ የሃበሻ ጀብዱ አስታወስኩና አቧራዋን አራግፌ ማንበብ ጀመርኩ። እውነቱን ለመናገር ይሄን የመሰለ እውነተኛ የታሪክ እንቁ መጽሐፍ ቤቴ አስቀምጬ በየመጽሐፍት ቤቱ መንከራተቴ እጅጉን አናደደኝ። ቢሆንም ከዚያን ቀን ጀምሮ ከዚች መጽሐፍ ጋር ለዘላለሙ የማንነጣጠል ጓደኛሞች ሆነን በሄድኩበት ቦታ ሁሉ ሁሌም ይዣት እሄድ ጀመር ባገኘሁት አጋጣሚ ሁሉ እየገለጥኩ ዝም ብዬ በፍቅር አነባት ጀመር። በፕራግ የኢትዮጵያውያንና የኢትዮጵያ ወዳጆች ማህበር በወር አንድ ጊዜ ወሩ በገባ በመጀመሪያው አርብ እየተገናኘን እንጫወት ነበር። ሁሌም ከጄ የማትለየዋን መጽሐፌን እንዳያስኩኝ ወደዚያች ቢራ ቤት እሄድ ነበርና በኋላ ወደ ትርጉም ዓለም ደፍሬ እንድገባ ብዙ ያበረታታኝ ጓደኛዬ ፓቬል ሜሼክ እቺ እኔ ያስኳት መጽሐፍ በጣም አጥራ የተጻፈች እንደሆነችና ሙሉ በሙሉ አዶልፍ ፓርለሳክ የጻፈውን እንደማታጠቃልል ነገረኝ ቃሉን ጠብቆ በሚቀጥለው ወር ስንገናኝ የ1948 ዓመተ ምሕረት እትሙን ከአሮጌ ተራ ገዝቶ አምጥቶ ሰጠኝ እናም ከዛች አርብ የቢራ ቤታችን እንደተመለስኩ ሌሊቱን ሙሉ በታላቅ ጉጉት በ1948 ዓ ም የተጻፈውን እትም አነበብኩት። ምንም እንኳን ፓቬል ሜሼክ ያመጣልኝ መጽሐፍ በጣም ያረጅና ጥቂት ገጾች የጎደሉት ቢሆንም ፓቬል ሜሼክ እውነት ነበረው። የ1989 ዓ ምቱ እትም ለኮሚኒስቶች በሚመች መልኩ የተዘጋጀ አጭር ታሪክ ነበር። በመጨረሻም ሙሉ በሙሉ ለተረጉመው ቆርጬ ስነሳ ፕሮፌሰር ፍራንቲሼክ ሞሼና አንድ በደና ሁኔታ ላይ ያለ የ1948 ዓ.ም መጽሐፍ ከግለሰብ ላይ በውድ ዋጋ ገዝቶ ሰጠኝ። ይሄ 1948 ዓ.ም እትም እጄ ከመግባቱ በፊት የ1989 ዓ ምቱን እትም ወደ አማርኛ እየተረጎምኩ የባህልና ስነ ጽሁፍ ድረገጽ ላይ አወጣው ነበር። በዋርካ ያሉ በአካል የማንተዋወቅ የሀገሬ ልጆች መጽሐፉን ለኢትዮጵያ ሕዝብ ታትሞ መድረስ እንዳለበት ደጋግመው እያስታወሱኝና እያበረታቱኝ ይችኑ የ1989 ዓ ም ቁንጽል ታሪክ እስከ ጨረስኩበት ጊዜ ድረስ የኢትዮጵያ የገበሬ ወታደር በወጣው ተራራ እየወጡ በገባው ጉድጓድ እየገቡ በተሻገረው ወንዝ እየተሻገሩ አብረውኝ ዘምተዋልና በዚህ አጋጣሚ ለዋርካ ልጆች ከፍ ያለ ምስጋናዬን አቀርባለሁ። አድማጮች፣ የሃበሻ ጀብዱ ክፍል ሁለትና ምዕራፍ አንድ በሚቀጥለው ሳምንት ይቀርባል። እስከዛው ደህና ቆየው።